የፈጣሪ ኃይል የሌለበት የተረሳ እና ሲኦልና ገነት አድርገን የእኛን አጥረን የተቀመጥን መሆናችን ድብቅ አጥፊዎች ያደረገን ይመስለኛል። አሁን እዚህ መምጣቱ በተወሰነ መልክ እንደ ወንጀል ነው የሚታሰብብኝ። ለምን ለምን መጣሁ? የት ሄዳለው ነው ፍልስፍናም በብዛት መልስ ያላገኘለት፣ ሳይንስም መልስ የማይሰጠን ነገር ምክንያቱም የምናስብ ስለሆነ ጉዝ ትሆናላቸው የሚለው ብቻ በቂ አይደለም። መንፈስም ስላለን ያን መንፈስ የት ይሄዳል የሚለው እንጠይቃለን። አንዳንድ እንደውም ምግባሮቻችን ብዙ ሰዎች ሲያስተውሉ ከአንድ እምነት ወይም ገዢ ወይም አስተዳዳሪ ካለው ኃይል አይጠበቅም ይላሉ። በየትኛው መንገድ ጋ ነው የተሳሳት ነው ብለው ያምናሉ። ተቀደሰች ናት ላለው እኔም እንዳንችው፣ ግን ቅዱስናዋን እንዴት ታስከብራለች የሚለው ፈተና ነው። ስምንተኛው ሺ እንዳልሽው የመጽሐት ቀንን ማሰቡ ይከብደኛል። እኔ መቼ እንደሚሆን አላውቀውምና።